ቀጣቸው ወጡ እየተፈጠፍኩ እያባረርኩ ነው። ለማጅ ለማጆቹ ለምን እንደምታስገባ እኮ ነው፣ እግዚአብሔር አብ የሚያናድኝ ምን ለማጅ ምንም ጊፍት የሌለው ሰው እያስገ እኔ አሁን ስንት ልግባ? ጥራህ እንደ ቁጥር ጥራ። እኔ አንተ ሀምሳ ሺህ ከገባህ ሸወር ገባላሉ። እንዲህ እባክህ ገባላለው ሰላሳ ሺህ እንደ ሸወር። ምን ማለት ነው? እሺ፣ 30 አንተ 20 ሺህ ከገባህ 10 ሺህ ገብተህ ከቀጣይ ማለት ነው። አይ በጣም ተናናቅ ታውቀው ነው። ዝም ብለሽ አትጨመጥ። በቃ ፈታ፣ እዚህ ጋር ሪላክስ ልገባል እኔ አስማት አስር አስገቡት። አስማት ጋር ያላችሁ ሰዎች ሻወር ልበስበስላችሁ፣ አይናችሁ እያየ ወንድማችን ብርዳ ይመታ ማዋ። ተው፣ ችግር የለውም እሺ፣ እሺ፣ እሺ። ትሪፕል ነው ተጠቀሙት። አሪያን፣ እኔ የአንተ ሞራል ቢሆን እስካሁን በግብጽ በሊቢያ ምናምን አድርጌ፣ ገና ነው

ሙርት ይዛለን ዱተሮዳ ሚስቴንም አልጠራትም፣ ሚስቴን አልጠራትም። ተው ምን እንድታረጉ? ሙርት ይዛላችሁ። አዚ መቶ ማይገባ ሰውዬ እኮ ነው ከኔ ጋር የሚወራው። እውነትሽን ነው እናቴ፣ እኔ ላይ ቢን ዘግቼ ነው ሞቱ። በቃ በቃ፣ አስር ሺህ አስገቡት። ሻወር ልውሰድላችሁ። አንተ አስር ሺህ ግባ እዚህ። ሙድ ይዛል አንተ አስር ሺህ ታገባ፣ አስር ሺህ አስገቡ። ምን ይላል እንደዚህ? አበል እጅህ እንዳይቀነጠስ በቃ። በሲክስ እንደዚህ ያርክሽና፣ በሲክስ እንደዚህ እንደዚህ እያልክ ምን ጥቅም? ያው እቴዋ ምን ላድርጋቸው? ከጉራ ብቻ ጉራ ብቻ። አሁን ቀልቀሎ ስልቻ መታላለች። አስማት ዩዘር ናት።

ሴና ዬ ልቀቅ ያንበሳውን አስደአንድ ሺ ያስገቡት ቡራ አንገትሽ እናቴ ትሙት አንገትሽ እንዴት እንደምወድልሽ። ይሄንን የማያስብ ጭንቅላት ይዞ በመቀመጡ እናቴ ትሙት እንደ ምንም አንተ እኔ ባለ ወራኩ ስኮር ያወራል በቃ

ወይኔ ጉድ! ምን አንበሳ ወራረደ፣ ጊፍት ወራረደ፣ ዩዘ ትሪፕል ወረደ፣ አበባው ወረደ፣ አበባው ወረደ እና ወሩ ሙሉ ጋብዛ አለ። አንበሳው ከወረደ ወሩ ሙሉ ዩኒቨርሱን ልቀቁት። ወንድሜ አታሳድ፣ ትሪፕሉ እንዳያመልጠን። ወይኔ ቡረው

የመጨረሻ ጌሜ ነው አልታገሰም። የትም የትም አትወጣም። የመጨረሻ እዛ ስንት ሰው የሚጠብቅ ወይኔ፣ ሰክር እኔ ማለት ነው እዚህ ጋርሁ ማንም ይሁን ሙር ትይዛላችሁ፣ አሳክሮ ወይኔ። ቤላ ሀያ አራት ሁለት አንበሳ። አረ ቡራ አትናደድ፣ በቃ ከሌላቸው የላቸውም ነው እንዴ?